በእጸ መስቀሉ የተከፈለልኝ የኢየሱስ ፍቅር ምንኛ ማረከኝ። ከፍቅር በላይ ሆነና መሰጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መስከረም 25 በዚች ቀን ታላቅ ነቢይ ዮናስ አረፈ። ይህም እውነተኛ ነቢይ ዮናስ የሲዶና ክፍል በምትሆን ስራበታ በምትባል አገር ለምትኖር መበለት ልጇ የሆነ ነቢይ ኤልያስም ከሙታን ለይቶ ያስነሳው ኤልያስንም ያገለገለውና የትንቢት ጸጋ የተሰጠው ነው። ከዚህም በኋላ ስሙ ከፍ ከፍ ያለና የተመሰገነ እግዚአብሔር ወደ ነነዌ ሀገር ሂደህ ሀገራችሁ እስከ ሶስት ቀን ድረስ ትጠፋለች ብለህ አስተምር ብሎ አዘዘው። እግዚአብሔርም ይህን ባለው ጊዜ ዮናስ በልቡ እንዲህ ብሎ አሰበ። እግዚአብሔር ሊያጠፋቸው ቢወድ ኖሮ ሂደህ አስተምር ብሎ ባላዘዘኝ ነበር። እግዚአብሔር መሐሪ ነውና ሲምራቸው፣ እኔ በእነርሱ ዘንድ ሐሰተኛ ነቢይ እንዳልባል እፈራለሁ ከቶ ትምህርቴን አይቀበሉኝም፣ ወይም ይገድሉኛል። ወደዚያች አገርም ሄጅ እንዳላስተምር ከእግዚአብሔር ፊት ብኮበልልና ብታጣ ይሻለኛል። ወንድሞች ሆይ ከፈጣሪው ከእግዚአብሔር ፊት ለፍጡር ማምለጥ ይቻላልን? ይህስ ዮናስ የእስራኤል ልጆች ከሚያስተምሩ ነቢያት ውስጥ ሲሆን ይህን አያውቅምን? ነገር ግን እግዚአብሔር በረቀቀጠው ይህን አደረገ እንጂ ዮናስ በአሳ አንበሪ ሆድ ሶስት ማለት ሶስት ሌሊት አድሮ መውጣት፣ መድኃኒታችን በመቃብር ሆድ ሶስት ማለት ሶስት ሌሊት አድሮ ከዚህም በኋላ ከሙታን ተለይቶ ለመነሳቱ ምልክት ይሆን ዘንድ ነው። ዮናስም ከዓሣ አንበሪ ሆድ ያለምንም ጥፋት እንደወጣ፣ እንዲሁም መድኃኒታችን ያለ መለወት ተነስቷልና፣ እንዲህም ሆነ ከእግዚአብሔር ፊት ዮናስ ሸሽቶ ወደ ተርሴስ አገር ሊሄድ ተነሳ። ወደ ኢዮጴ አገርም ወርዶ ወደ ተርሴስ አገር የሚሄድ መርከብን አግኝቶ በገንዘቡ መርከቡን ተከራየ። ከእግዚአብሔርም ፊት ኮብሏልና ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ወደ መርከቡ ወጣ። እግዚአብሔርም ታላቁን ንፋስ ወደ ባህር አመጣ። የባህሩን ማዕበል ከፍ ከፍ አለ። መርከባቸው ሊሰበር ቀረበ። ቀሳፊዎችን ፈርተው ወደ ጣዖቶቻቸው ጮኹ። መርከባቸውም ይቀልላቸው ዘንድ ገንዘባቸውን፣ እቃቸውን አውጥተው ወደ ባህር ጣሉ። ዮናስ ግን በዚያን ጊዜ ወደ ከርሰ ሐመሩ ወርዶ ተኝቶ ያንኮራፋ ነበር። መርከቡንም የሚቀዝፍ ቀሳፊ ወደ እርሱ ወርዶ ምን ያስተኛል? እንዳንሞት እግዚአብሔር ያድነን ዘንድ ተነስተ የፈጣሪን ስም ጥራ አለው። ይች መከራ ያገኘችን ስለማናችን ኃጢአት እንደሆነ እናውቅ ዘንድ እርስ በእርሳቸው ኑጣ እንጣጣል ተባባሉ። በተጣጣሉም ጊዜ እጣ በዮናስ ወጣበት እና እርሱም ይች መከራ ያገኘችን በማናችን ኃጢአት እንደሆነ ንገረን አንተስ የምታመልከው ምንድነው? ከወዴትስ መጣ? አገርስ የት ነው? ወዴትስ ቴዳለ? ወገንስ ማን ነው አሉት። ዮናስም እኔስ የእግዚአብሔር ባሪያው የብራዊ ነኝ ፈጣሪየም፣ ምድርና ሰማይን ባሩና የብሱን የፈጠረ እግዚአብሔር ነው አላቸው። እነዚያም ሰዎች ታላቅ ፍራትን ፈርተው ምን አድርጋ አሉት። እሱም አሉ እሱም ነግሯቸዋልና ከእግዚአብሔር ፊት ኮብሉሎ እንደሄደ እነርሱም አወቁት። ባህሩም ይታወቅ ነበርና ታላቅ ማዕበልም ተነስቶ ነበርና ባህሩም ይተወን ዘንድ እንግዲህ ምን እናድርግህ አሉት ዮናስም አንስታችሁ ወደ ባህር ጣሉኝ ባህሩ ይተዋቸዋል ይህ ታላቅ የማእበል ሞገድ የመጣባችሁ በኔ ምክንያት እንደሆነ አውቃለሁ አላቸው ባህሪቱም ትታወካለችና ማዕበሊቱም በእነሳቸው ትነሳለችና እነዚያ ሰዎች ወደ ምድር ሊመለሱ ወደዱ ነገር ግን ተሳናቸው ሁሉም አንድ ሆነው ወደ እግዚአብሔር ጮኹ፣ አቤቱ ስለዚህ ሰው በእውነት ልታጠፋን አይገባህም፣ አቤቱ እንደወደግ አድርገሃልና የጻድቅ ሰው ደም አታድርግብን አሉ። ከዚህም በኋላ ዮናስን አንስተው ወደ ባህር ጣሉት። በአደም ድርጓን ተቀብላ ጸጥ አለች። እነዚያም ሰዎች እግዚአብሔርን ፈሩት፣ ለእርሱም መስዋዕትን ሰዉ፣ ስለትንም አታሳሉ። እግዚአብሔርም ታላቅ አሳንበሬን ዮናስን ይውጠው ዘንድ አዘዘው። ዮናስም በአሳንበሬ ሆድ ሶስት መዓልት ሶስት ሌሊት ኖረ። ዮናስም በአንበሬ ሆድ ውስጥ ሳለ ጸሎትን ጸለየ። ከዚህም በኋላ በነኖዌ ሀገር በኩል ያ አሳ አንበሬ ዮናስን ወደ የብስ ምድር ተፋው። የእግዚአብሔርም ቃሉ ዳግመኛ ወደ ዮናስ መጣ። ቀድሞ አስተምር ብዬ እንደነገርኩ ወደ ታላቂቱ የነኖዌ ሀገር ተነስተ ሂደ አስተምራቸው አለው። ዮናስም እግዚአብሔር አስተምር ብሎ እንደነገረው ተነስቶ ወደ ነኖዌ ሄደ። ነኖዌ ግን ለእግዚአብሔር ታላቅ ሀገር ናት። በዙሪያ ያለ ቅጥሯም እስከበር እስከበር ድረስ በእግር የሶስት ቀን ጎዳና ነው። ወደ ከተማም ሊገባ ደርሶ የአንድ ቀን መንገድ ሲቀረው ነኖዌ እስከ ሶስት ቀን ትጠፋለች ብሎ አስተማረ። የነኖዌ ሰዎችም በእግዚአብሔር ቃል አመኑ። ጾምንም ንጹም ብለው አዋጅ ነገሩ። የክት ልብሳቸውም ትተው ማቅ ምንጣፍ ትልቁም ትንሹም ለበሱ። የነነዌ ንጉስም ይህን ሰምቶ ከዙፋኑ ተነሳ፣ ልብሰ መንግስቱን ትቶ ማቅ ለበሰ፣ በአመድ በትቢያ ላይም ተቀመጠ። ሰዎችም ቢሆኑ ከብቶችም ምንም ምን አይብሉ፣ ትልልቆችም ትንሾችም አይጠጡ፣ እንስሶችም ወደ ሳር አይሰማሩ፣ ውሃም አይጠጡ ብሎ አዋጅ ነገረ። እግዚአብሔርም ከክፉ ስራቸው እንደተመለሱ አይቶ በእነርሱ ላይ ያደርገው ዘንድ ከተናገረው ክፉ ነገር ተመለሰ፣ በእነርሱ ላይም ክፉ ጥፋትን አላደረገም። ዮናስም ጽኑ ሀዘንን አዘነ ወደ ፈጣሪው እግዚአብሔርም እንዲህ ብሎ ለመነ ጥንቱን በአገሬ ሳለው እንዲህ ብዬ የተናገርሁ አይደለሁ ምን አንተ ይቅርባይ ነሩሩም ከማት የራቅ ቸርነት የበዛ እውነተኛ የሆን ክፉ ነገርን ከማምጣት እንደምትመለስ አውቃለሁ ስለዚህ ከአንተ ኮብልዬ ወደ ተርሲስ ሄድሁ ነቢያ አሰጥ እየተባለ ከምኖር ሞት ይሻለኛል አቤቱ አቤቱ አሁን ነፍሴን ከስጋዬ ለያት አለ እግዚአብሔርም ዮናስን በዚህ ነገር አንተ እጅግ ታዝናለህን? አለው። እርሱም አዎን አዝናለሁ አለ። ከዚህም በኋላ ዮናስ ከከተማ ወጥቶ ከከተማ ውጭ ተቀመጠ። ጎጆን ለራሱ ሰራ። በአገር ላይ የሚደረገውን ነገር እስኪያይ ድረስ ከጥሏ ስር ተቀመጠ። ይበቅል ዘንድ በዮናስ ራስ ላይ ሸፍነው ዘንድ እግዚአብሔር ቅልን አዘዘ። ቅሉን በዚያን ጊዜ በቅሎ የዮናስን ራስ የፀሐይ ትኩሳት እንዲያሳመው በዮናስ ራስ ላይ ሸፈነው። ዮናስን በቅሊቱ መብቀል ታላቅ ደስታ አደረገ። እግዚአብሔርም በማግስቱ ትሉን ይምጣ ቅሉልም ይምጣ ብሎ አዘዘ። ቅሊቱንም ቆረጣት፣ እርሷም ደረቀች። እግዚአብሔርም ፀሐይ በወጣ ጊዜ የሚያቃጥል ሀሩር ያለበት ነፋስ ይምጣ ብሎ ዳግመኛ አዘዘ። ነፋሱም መጥቶ የዮናስን ራስ አሳምመው፣ እርሱም አእምሮውን እስከማጣ ደርሶ እስከማጣ ደርሶ በልቦናው ተበሳጭቶ ከመኖር ሞት ይሻለኛል አለ። እግዚአብሔርም ዮናስን በቅሊቱ መድረቅ እጅግ አዘንክን? አለው። እርሱም አዎን ልሙት እስከ ማለት ደርሻ አዘንኩ አለ። እግዚአብሔርም አንተስ በአንዲት ሌሊት በቅላ በአንዲት ሌሊት ለደረቀች ውኃ ላላጠጣት ላደከምክባት ቅል ታዝናለህ። ቀኝና እግራቸውን ላለዩ ከአስራ ሁለት እልፍ የሚበዙ ሰዎች እንዲሁም ብዙ ሰዎች ላሉባት ታላቅ አገር ለሆነች ነነዌ እኔ አላዝንላት ምን ከበደሉ ተመልሶ እንስሳን ለሚገባ እኔ ማሪ ቅርብ አይነኝና፣ አለው። ከዚህም በኋላ ዮናስ ተነስቶ ወደ ሀገሩ ተመልሶ በሰላም አረፈ። መላ እድሜውም መቶ ሰባት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋራ ትንጽ ለአለሙ አሜን። ሰላም ለዮናስ በከርሰ ዓንበሪ ዘኖመ አምሳለ ክርስቶስ ይሁን ዘውስተ መቃብር ታሕተ ነ እግዚአብሔር ይቤሎ